ሃይምዬ የኔ ቆንጆ ቲንሿ ማለት ነው። የዩቱቡ ድምቀት እንኳን ተወለርሽልን ሀፒ በርስደይ ብለናል ማለት ነው ሁላችንም። እኔም ው በድምጽ ያስተላልፋለሁ። የመዳም ቀመሞች የሚወዱሽ ጥግ ድረስ ብዙ ናቸውና የእነሱንም ጭምር ሀፒ በርስደይ ብያለው። እንኳን ተወለርሽልን የኔ ውድ፣ ቀሪ ዘመንሽ የፍቅር የሰላም የጤና የሆንልን ሀይምዬ፣ እየሳቅሽ ብቻ ማለት ነው። እደጊልን ተመንደጊልን ማለት ነው። ሃይሚ ቆንጆዋ የዩቱቡ ድምቀት ማለት ነው። በዚህ አጋጣሚ ግን ማለት ማለት ነው። ሀይሚዬ በፎቶ ብቻ እንደማይሆን ተስፋ እናደርጋለን። ያው ቪዲዮ በጉጉት ነው የምንጠብቀው፣ በራስሽ ቻናል የልደትሽን ፕሮግራም ቪዲዮ። እንዴት አለፈ ሀይሚ፣ ልደቷ ዛሬ እንዴት አሳለፈች የሚለውን እኛ የምንወድሽ ማየት እንፈልጋለን ማለት ነው። ቤተሰቦች አለን እንዴ? ስለዚያ ቪዲዮውን በጉጉት እንጠብቃለን። ያው ፎቶ ነው ፖስት ያደረገችው ሀይሚ። ጠብቁ ማታ ፕሮግራም አለም አላለችም። ማለት ነው እንደ በፊት በፎቶ ብቻ እንደማይሆን ተስፋ እናደርጋለን። ሀይሚዬ፣ እንዲህ አንችን ልደት ለማየት ስንቱ ነው የሚጓጓው? ስንታችን ነው የአንችን የልደት ፕሮግራም ለማየት የጓጓ ነው? እና ልደትሽን በፎቶ ብቻ እንደማታደርጊው እኔ ግን ተጠራጠርኩ። ቤተሰቦች፣ ፎቶ ብቻ መሰለኝ። ግን ሀይሚዬ፣ በፎቶ ብቻ እንደማየው ቪዲዮ እንደሚኖረው ተስፋ እናደርጋለን። የኔ ቆንጆ ብቻ ወጣ ሞረደም እያየንሽ እኮ አደግሽ። የእውነት ቤተሰቦች፣ ሀይሚ ያየናት ብዙ ለውጥ ነው ያመጣችው፣ አደገች፣ ውበቷ ጨመረ፣ እድሜዋ ጨመረ። የኔ ቆንጆ ድግ በይልን ትንሿ ማለት ነው አድገሽ ትልቅ ደረጃ ድረሽ የኔ ወድ እንኳን ተወለርሽልን። ቀሪስ ዘመንሽ የፍቅር የሰላም የጤና ፍልቅልቅ እያልሽ የበለጠ ትልቅ ደረጃ የምትደርሽበት እያደርግሽ እግዚአብሔር ማለት ነው። የኔ ወዶች ማታ ሁላችሁም ሀይሚዬ ሀፒ በርስዴ የኔ ቆንጆ እንኳን ተወለርሽልን፣ ቀሪስ ዘመንሽ የፍቅር የሰላም ይሁን እያላችሁ ሁላችሁም በኮሜንት የቻላችሁትን ሰዎችን ስገልጹ ነበር ፍቅራችሁንና፣ በጣም ነው ሆነ ደስ ያለ። ምክንያቱም በተለይ መዳም ቀመሞች ጌታ ጊዜ ኖሯቸው አይደለም ለመጻፍ መጻፍ እንኳን ቢከብዳቸው እንኳን ጊዜ ባይኖራቸው የሚወዱትን እሷን ይገልጻታል ያሉትን የልብ ቅርጽም እየሰጡ እየሳሙም ነበር በኮሜንት የሚያልፉትና፣ የእውነት እናንተን አለማድነቅ ራሱ መዳም ቀመሞች ንፉግነት ነው። የእውነቴ ነው ምናቸው። ምክንያቱም ብዙዎቹ እኛ ራሱ እኔ ከትንሿ ይቱበር ጀምሮ እዚህ ደረጃ ለመድረስ የእናንተ ውጤት ነው። ጌታን የእናንተ ውጤት እንዴት ነው? እና ክበሉልኝ የኔ ቆንጆዎች፣ ክፉ አይንካችሁ፣ እግዚአብሔር ይጠብቃችሁ የኔ መልካሞች። የእናንተ ልብ ያልተበረዘ ልብ ነው። በቃ የእውነት ያልተበረዘ ልብ ማለት ነው እና ምንም ያልተነካካ ከኢትዮጵያ እንደመጣ በቃ ምንም ያልተነካካ ልብ ቢኖር የመዳም ቅመሞች የእናንተ ልብ ነው እና እግዚአብሔር ለእናንተም የሚያስደስት እንጀራ ይስጣቸው ኔወድ እኔ ወዳቸዋለሁ ጥግ ድረስ እህቶቼ ማለት ነው እና ያው ለእናንተም ሰላማችሁ፣ ጤናችሁ ብዝት ይበልልን። ሀይሚዬን ባለሽበት ፍቅር፣ ሰላም፣ ጤናች ብዝት ይበልልን። ፍልቅልቅ ግን እኔ ሳስብ እቺ ነገር በፎቶ ብቻ ትመስለኛለች። ቤተሰቦች ቪዲዮ ቢኖረው ዛሬ ማታ ጠብቁኝ አንድ ሰዓት በዚህ ሰዓት ትል ነበረ፣ ግን ፎቶ ብቻ መሰለኝ። ሀይሚ እንዳማየን ፕሮግራም እንደሚኖረው ተስፋ እናደርጋለን። እኛም በጉጉት እንጠብቃለን። ሀይሚቾይ ካጠገብሽ ሆነን እንኳን ባናደምቅ ልደትሽን፣ ያው በኮሜንት እንኳን እናደምቃለን፣ እየፖሰትንሽም ቪዲዮ እየሰራንም ሀይሚዬ እንኳን ተወለድሽ ልንላለን እና ቪዲዮ እንደሚኖረው ተስፋ እናደርጋለን ማለት ነው። ቤተሰቦቼ ያው ቪዲዮን እስከምናገኝ እናንተን በያላችሁበት ሰ